ኦርቶዶክሶች በስማአም ሙስሊሞች ቢስሚላ እንዲሁም ደግሞ ጴንጤዎች በኢየሱስ ስም እያላችሁ እነ ሀይሚ ቤት ግቡ። ምንድን ነው እየተፈጠረው? እኔ ዝም ያልኩት ከመች ከመች ፕራንክ ነው ይሉናል ብዬ ስላሰብኩ ምክንያቱም እኔ እነ አብረሽ ቤት ጨጓራዬ ተቃጥሎ እነ ሀይሚ ቤት ደግሞ ሲሄድ ጨጓራዬ ድጋሚ ይታደሳል ማለት ነው። ምን ቡዳ ነው የበላቸው? ቡዳን የበላቸው ምንድን ያገኛቸው ማነው? ምንድን ነው? እኔ ማመን ያውቃት የምሪ ነው የምላቸው። ምን መንፈስ ቤታቸው እንደገባ አላውቅም። ስለዚህ ኦዲየንሶች፣ ኦርቶዶክሶች በስመ አብ፣ ሙስሊሞች አውዚ ብለም ምንሽ ጠረጅም እያላቸው፣ ጴንጤዎች ደግሞ በኢየሱስ ስም ወጋውት እያላቸው ግቡ ማለት ነው። ምንድን ነው የተከሰተው? እውነት ለመናገር ለመናገር ሀይሜ ልንረዳት ለነረዳት ይገባል። ሀይሜ ማለት ብዙ መከራዎችን ያሳለፈች ልጅ ናት። ገባች? ብዙ መከራዎችን ያሳለፈች ልጅ ናት። ብቻዋን ብዙ ነገሮች የደረሰባት ልጅ ናት። ገባችዋ? ልንረዳት ይገባል። ተረታችኛል። ዛሬ ነው ጥሩ ሁኔታ ላይ የነበረችው እንጂ ከትንሽነቷ ጀምሮ ብዙ ነገሮች ብዙ በደሎች ደርሰውባታል። ማጣትን አይታለች። ቤተሰብን ርቃ ሁሉ ነገር አይታለች። እንግዲህ ይሄ እኔ አይደለም የጠልኩባት እራሷ ስትናገር ሰምታችኋል። እንደዚህ አይነት ሰው ደግሞ ኢቭን ፊቷን ይዩት እስኪ። ሀይሚ ፊቷ በጣም እየተቀያየረ ነው፣ ፊቷ ይቀያየራል እንደገና ሰውነት ላይ የሆነ ነገር ይወጣል። ፊቷ ይነፋፋል። እና ሃይሚ ይመስለኛል የሆነ ከጎኗ የሆነ ሰው ያስፈልጋታል። አይኗና ቀለም ቤተሰብ አላት የሆነ ነገር ብቻ ሁሉም እየወደዳት ነው። ሁሉም ይወዳታል፣ እኛም እንወዳታለን። እንዲሁም ደግሞ ቤተሰቦቿ ጋሽ እያለ አብረሻለሁ ግን የልቧን የምተነፍስለት የለም። ቡርኬን እንዳያችሁት ማለት ነው። ቡርኬ እንደተናገረው ድብቅ ሆነሻል። ቡርኬ ሲናገር ከሰማችሁት ድብቅ ሆነሻል። እንዲሁም ደግሞ ድብቅ ሆነሽ ብሎ እየተናገረ ነበር፣ ብሩኬ ማለት ነው። ስለዚህ ሀይሚ ውስጧ ላይ ለማንም መናገር የማትችለው ነገር አለ፣ ገባቸዋል? ለማንም መናገር የማትችለው ሚስጥር አለ። ይህንን ደግሞ ብሩኬ ሊረዳት እና ከጎኗ ሊሆንላት ይገባል፣ ገባቸዋል። ተናግሯል እኮ ምንም ግልጸኛ አይደለሽም ብሏል። እና ሌላው ደግሞ ብሩኬ ላይ እንትን ያልኩት ነገር ምንድን ነው? አንድም ቀን አፈቅርሻለው ውድሽ አፈቅርሻለሁ እወድሻለሁ ሀይሚዬ፣ ያለ አንቺ መተንፈስ አልችልም ብሎ ፍቅሩን ገልጾላት አያውቅም። እውነት ለመናገር እኔ ሰምቼ አላውቅም። ሰምታችሁ ታውቃላችሁ? አዎ የፍቅረኛሞችን እንትን ሰርፕራይዝ ያረጋታል። እወድሻለሁ ይላታል፣ ግን አፈቅርሻለሁ የሚለው ቃል ብሏታል። ብዙ ጣርች አብረንተኛ አለችው የተለያየ ነገሮችን አድርጋለች፣ ይሄን ቃል እንዲናገራት ማለት ነው። እሱ ግን እወድሻለሁ። ማንኛውም ግለሰብ እኔ ለምሳሌ ለሃይሚ መገልጽላትን አገላለጽ ነው የሚገልጸው። እኔ አሁን ለሃይሚ ሃይሚ፣ እየወድሻለሁ እንደ ማንኛውም ሰው በቃ በጣም በጣም መቀርባት ጓደኛው አድርጌ ራሴን ስስለው ማለት ነው። እና ብሩኬም ይሄንን ነው እያደረገ ያለው። ብዙ ጊዜ የፍቅር አገላለጽ አንድም ቀን አፍቅርሻለው አፍቅር በቃ ላርል የፍቅር ፍላጎቱን ሲገልጽላት ሰምተን አናውቅም። እውነት ለመናገር ነ ሰምቼ አላውቅም። ላይክ የሆነ ነገር እናድርግ ብላ በፕራንክ መልኩ ሀይሚ ባዜ፣ ፕራንኮቿ ትምህርት ያላቸው ነገሮች ናቸው። በፕራንክ መልኩ ስትቀርብለት ቃላለን እንደዚህ ያለን እንደዚህ ብዙ ነገሮችን ሞክራለች ሀይሚ እና በዚህ አጋጣሚ ሌላም እኔ የማውቀው ሚስጥር አለ፣ ከፈለጋችሁ አፈነደዋለው ማለት ነው። እና ሀይንዬ ሰው ያጣች ይመስለኛል፣ የሚረዳ ሰው ያጣች ይመስለኛል። ብቻዋን ባሳለፈች ጊዜ ብዙ ስህተቶችንም ሰርታ ይሆናል፣ ብዙ ነገሮችን አሳልፋ ይሆናል። ያ ነገር ከአእምሯ የሚያስወጣላት ሰው የለም። ገባችኋ? ብሩኬ እንዳልኳችሁ ወድሻለው ይላታል እንጂ ማለት የሆነ የተግባር ነገር አያሳያትም። ተረታችኛል። ሌላም ደግሞ ይህን የምልበት ምክንያት ሚስጥር ስለማቅ ነው፣ ቤተሰብ ማለት ነው። ስለዚህ ሀይሚን እንረዳት። በእርግጥ እንደዛ ጥላ ደብዳቤ እንደዛ ጽፋ መሄድ አልነበረባትም። ምክንያቱም የሰው ልጅ ብዙ ነገር አለ ይዘ፣ ፓራላይዝ ብዙ ሰዎች ፓራላይዝ ይሆናሉ፣ ደንግጠው ሲወድቆ ፓራላይዝ ይሆናሉ ያስገባቸው ደም ግፊት ይመጣል፣ የልብ ህመም ይመጣል፣ የተለያዩ በሽታዎች ይመጣሉ። ስለዚህ እሷ አስቀምጣ በቃ ይሄ ነገር ገጥሞኛል ይሄ ይሄ ነገር ይሄ ነገር ገጥሞኛል ስለዚህ እኔ ብቻዬን መሄድ አለብኝ እና አንተን ማወቅ መስማት አለብህ ብላ ማሳወቅ በአጠቃላይ ተቀምጠው ቢያወሩበት ቡርኬም እንደዚህ አይሆንም ነበር። ገባቸዋል። ሁሉም በራሱ ውሳኔ ትክክል ነው፣ የምሬ ነው ምላችሁ። ማናችንም ስናወራ ለየራሳችን ትክክል ነን፣ ግን ለሌላው ደግሞ ትክክል አይደለንም ማለት ነው። ስለዚህ ሀይሚን እንረዳት ነው ምለው፣ እኔ በራሴ በኩል ቡርኬንም እንረዳው እና ሀይሚን ብቻ ጥፋተኛ አድርገን እንዳንይዝ፣ ምክንያቱም ሀይሚ ካሳለፈችው አንፃር ሰው ያስፈልጋታል። ቡርኬም የራሷ ፍቅረኛዋ ባሏ ሆኖ እየቀረባት አይደለም። ሁሉ ወድሻለሁ፣ ሁሌ የሆነ ነገር ወደፊት ተስፋ ብቻ ነው እየሰጣት ያለው። አንድ ቀን አፈቅርሻለሁ፣ በቃ እኔና አንቺ ይህን በቃ መጣመር አለብን፣ የሆነ ነገር እያላት አይደለም ስለዚህ ሀይሜ በቃ የራቃት ያህል እየተሰማት ነው። እኔ ይሄን የምላችሁ በጣም ይቅርታ ቤተሰቦች፣ ተዳፈርሽ አትበሉኝ እንጂ እኔ የማውቀው ሚስጥር ስላለ ነው። በሁለቱ ዙሪያ ማለት ነው፣ በቡርኬ እና በሀይሜ ዙሪያ ሚስጥር ስለማውቅ ነው ይህንን የምላችሁ። ገባችኋል እና እና ሀይሚዬ እባክሽን አሁንም መሄዱ ተገቢ አይደለም። ተነጋገሩ ቁጭ ብላችሁ በቃ ይቅርታ አጥፍቻለሁ ብለሽ መተሻል። መውደቁን አይተሽ መጎዳቱን አይተሽ መተሻል። ተነጋገሩ፣ ችግራችሁን ፍቱ። እኛ ጭቅጭቅ ስልችትን ያለን እኔ እናንተ ቤት የምመጣው በእና አብረሽ ቤት ተናድጄ እናንተ ቤት ወጪ ካልሰባበር መጥቼ አእምሮዬን አዲሼ ነው መውጣው። ምንም እንኳን አፈቅርሻለሁ ሲልሽ ባልሰማም ነገር ግን በምታደርጉት እያንዳንዱ ቪዲዮ እኔ ደስተኛ ነኝ ማለት ነው። እባካችሁ እንደ ድሮዋችሁ ፕራንክ ብቻ ስሩልን ስትጨቃጨቁ ርቆ እንዳናያችሁ እኔ አውቃለው፣ አፈቅርሻለው የሚለው ቃል ርቆሻል። ለዛም ነው እንደዚህ እየተረበሽ ያለሽ። ራስሽን አርቀሽ ራስሽን ደብዳቤ ጽፈሽ ብን ብለሽ መጥፋት የፈለግሽበት ሚስጥር እየተወሰነ ቢሆን ተረድቼሻለው። ነገር ግን ተገቢ ነው ብዬ አላሰበም። እባክሽን ሀይልዬ ከራስሽ ጋር ሆነሽ ይሄንን ውሳኔሽን አስተካኪ። እናም ደግሞ ምንም ነገር ይፈጠር ምንም ነገር፣ እናንተ ወጣቶች ናችሁ፣ በመነጋገር ታምናላችሁ አይደለ? ስለዚህ በመነጋገር የሚያምን ሰው ደግሞ ምን መሰላችሁ፣ ችግሮቻችሁንም ቁጭ ብላችሁ መፍታት ትችላላችሁ። ምክንያቱም እናንተ በመነጋገር ስለምታምኑ ማለት ነው። ገባችኋል? እና አባክሽን ተረጋጊ። ጉራም ደግሞ እንደዚህ አትሁን። እውነት ለመናገር ሁሉም ሰው የየራሱ ችግር አለበት። አሁን አንዳንድ ሰዎች እንዲህ ሲወድቁና ሲደነግጡ የልብ ህመም፣ ፓራላይዝ ደንግፊት፣ የተለያዩ በሽታዎች ይመጣሉ። ምንም እንኳ ወጣት ቢሆን ይሄ ልጅ ማለት ነው እና እንደዛ ተረብሾ ሳየው በቃ ተጅራ መናኸሪያ ነው ያ መናኸሪያ እንደዛ እንትን ብሎ ሳየው በቃ ጭንቀን ያለኝ ግን ከመቼው ሀይሚ መታ ፕራንክ ነው ትላለች እያልኩኝ ቪዲዮም አልሰራው ምንም ነገር አላልኩኝ ማለት ነው። እና ደግሞ ሀይሚዬም አሳዝነኛለች። በቃ ሀይሚ እስኪ ሁኔታዋ እዋል። በእያንዳንዱ ቀን ፊቷ እየተለዋወጠ ይመጣል። ሰውነቷ የሆነ ሆነ ነገር ያለ ፊቷ ይነፋፋል። ብቻ ሀይሚ የሚረዳ ሰው ያስፈልጋታል። የምሬ ነው ምላቸው። ሀይሚዬ የሆነ ብቸኝነት እየተሰማት ነው ያለው። ይሄን ስላቸው በጣም ይቅርታኔ ነጋሽዬ፣ የሆነ ነገር አጉልለዋል ማለት አይደለም እውነት ለመናገር የራስ የራስ አንጀትን ምራቅ ማለት ነው። እኔ እረዳታለሁ። በቃ ትንሽ እነጋሽ ጋሽዬ ምንም ነገር አላጎደሉም፣ ግን ሰው ብዙ ነገር ይጎድለዋል። በቃ እኔ ለምሳሌ እህት የለኝም ይገባቸው። ወንድሞች ያግዱ ለውብኝ አይደለም። እናት አባት ያግዱ ለውብኝ አይደለም። እህቴ የለኝም። እውነተኛ ወዳጅና ጓደኛም አይወጣልኝም። የሴት ጓደኛ እና ምን ያህል ራሴን ሁሉ በቃ እንዴት እንደማለቅስ ምን አለ በትዳሬ ዙሪያ፣ ምን አለ በሕይወቴ ዙሪያ ወንድ ሴት መጣ። በቃ ለነ እህቴ አላችሁ አለ አይደል እህቴ መታ እንዲኖኮ እንዲኖ እኮ ብዬ ማማክር አትገባችኋል። ኢቭን ሴት ጓደኛ ሲይዝ ራሱ እንትን አይሉልኝም አይበረክቱልኝም። ለአንድ ዓመት የቆዩና ኤክስፓየርድ ያደርጋሉ ማለት ነው። ስለዚህ ሰው የራሱን ሰው ሲያጣ በጣም ነው የሚጎዳው። እሷ እንደውም ወላጅም አባቷም እናቷም እንዲሁም ሪያሊቲ የሆነ ቤተሰቦቿ አብረዋት አይደሉም። ይገባችኋል። ለዛ በጣም ከባድ ነው። እናት አባቴ አሉኝ፣ እናት አባቴ ወንድሞች አሉ፣ ግን በዛውም እህት ስለሌለኝ ጉድለቴን እያሰብኩኝ እህት ቢኖረኝ እኮ እንዲህ ነበር፣ እህት ቢኖረኝ እኮ እንዲህ ነበር እያልኩ ራሴን ከሌላ ሴቶች ጋር አነጻጽራለሁ ማለት ነው። እና እኔ ትንሽ ስለተረዳኋት ነው። በጣም ይቅርታ አድርጉልኝ። ቤተሰብ ተዳፈርሽ አትበሉኝ። እና ከማውቀውም ሚስጥር አንጻር ነው ገባቸዋል።